ክፋትና ተንኮል የማይሰለቻት ፍቅር ከሮማን ጋር ተጣልታ እሱን ከዛ ቤት ሰልችቷት እንድትወጣ አድርጋለች። ወላጅናቷም እናቷም የቤት ሰራተኛዋን ለምን ስራሽን በስርዓት አልሰራሽም እስትል ብትነግራትም አረ እሰራለሁ ግን ያልሰራሁት ስራ የለም አጠናቅቄያለሁ፣ ብላ ብትነግራትም እንደገና ስራው ያልተጠናቀቀውን ስራ እንዳልሰራችና ወደ ክላስ ገብታ ስታየው ያ የፍቅር ስራ እንደሆነ ሮማን ጠንቅቃ አወቅ። ለሁለተኛው ይህንን ብታደርጊ እውነቱን ለእትዬ እናገርብሻለሁ፣ ይህንን በማድረግ ቆይ ምን ተጠቀም ያለሽ? ስትል ፍቅርን ብትጠይቃትም ከእኔ ጋር ግብግብ ቢቀርብሽ ይሻላል፣ እኔን ፍቅርን አታውቅኝም ማለት ት ነው ባያሁን፣ ልብሱን አጠፋ ጠፋ አድርጊው አለቻት። ወይዘሮ ታለም ድንገት ስትገባ ያን ድርጊት እየፈጸመችው የገዛ ልጇ ፍቅር እንደሆነች አውቃ በጥፊ አጩላታለች። ቆይ እኔን ልጅሽን በስልክ ለምን ትመችኛለሽ ከእኔ የቤት ሰራተኞቹ በልጠውብሽ ነው ወይ አለቻት። ሁሉን ነገር ያለ አግባብ እስታደርግ እስከዛሬ ዝም ብዬሻለሁ። ምክንያት ሻንቺ እንደዚህ ያደረገች ምንድን ነው ብትላትም፣ ከቤት አምርራ በጥጋቧ ወጥታለች። በቤት በመውጣቱ አሸናፊ ፍለጋ ወጥቶ እግር ግሯን ሰብሬ ወደ ቤት ነው የምመልሳት። እንዴት ድፍረቷ ለእናቷ መልስ ትመልስላታለች ይች ባለጌ ብሎ በጣም እተናዷል። ስራሽን ሳታጠናቀቂ ከጠበቀው ከአሸናፊ ጋር አንድ ጋር አላገኝሽ ብዬ ስንት ጊዜ ነገርኩሽ አለቻት ለሮማን። እትዬ እኔ ስሬን አጠናቅቄያለሁኝ ያልሰራሁት ስራም ካለ እሰራለሁ አለቻት ወደ ክላስ ስትገባ። የፍቅር ተንኮልና ስራ እንደሆነ ያን ስራ እሰራዋለሁ፣ ግን እንደዚህ በማድረግሽ ፍቅር ምን ትጠቀሚያለሽ? ሁለተኛ ብትደግሚው እውነቱን ፍርጥ አድርጌ ለእናትሽ ለትዬ እናገርብሽ ይሻለሁ አለቻ። እኔን ፍቅር አታውቅኝም፣ ከኔ ጋር ግብ ግብ ቢቀርብሽ ይሻላል። በይ አሁን ልብሱን አጠፋ ጠፋ አድርጊው እያለች እሷ ተደስታ ወይዘሮ ታለም ድንገት ወደ ክላስካች ስትል እያዘዘቻት ና እያሰራቻት የገዛ ልጇ እንደሆነች ስታውቅ፣ ይህ ስራ ያንቺ ስለሆነ ራስሽ ስራውን ጨርሹ ነይ አሁን ሮማን ብላ ጎትታት፣ ሮማን ትወጣለች ሮማንን ይዛት እንደወጣች ከሰራተኛዋ አንቺ እኔ ልጅሽ ከሰራተኛዋ እንዴት ነው የምታየኝ ወይም ሰራተኞቹን ለምን አስበልጠሽ እታያለሽ እኔ የምልሽን ነገር ተቀባይነት ለምን አታደርግም አለቻት ቆያችሁ ሁሉ ጊዜ ሳይሽ ስራሽ መጥፎ እና ክፉነት፣ ጨካኝነት፣ ተንኮልነት ነው የምትሰሩ። ምንድን ነው አንቺ ይሄንን በሰራሽ ድርጊት የሚያስደስተሽ? በላበት ተነግራትም እሷ ከዛ ቤት በጥጋባ እንድትወጣ አድርጋለች። ያም ደግሞ ጥበቀው አሸናፊ እንዴት ለእናቷ ምላሽ ትመልሳለች? እሷን እግርግሯን ሰብሬ ነው የምመልሳት አላት። አደይ እንዳታደርግ፣ የተጣላችሁ ከእናቷ ጋር ነው፣ ሁለቱ ችግራቸውን ይፍቱ በሁለቱ መካከል ገብተህ አንተ ሌላ ድርጊት እንዳትፈጽም ስትል ለጥበቃው ላሸናፊ አስጠነቀቀችው የአደይ አባት ሁለቱ ልጆች የአባታቸውን ንብረት የተከራከሩት እኔ መሬቱን ሸጬ ገንዘቡን ባልሰጣቸው ምን ሊያደርጉኝ ነበረ እናንተ ምን ትሰራላችሁ ይሄ ነገር ሳይፈጠር ልጁን ከዝህ ከቀዬ አባሩት ወይም አሰናብቱት ብያችሁ ነበር ብሎ ለጨንዬና ለአለልኝ ሲናገር ይገባዋል የጠየቀው ንብረቱን ነው አጥፍተሃል ገንዘቡን ስጥ አላለልኝ አንተ ነው ሆይ ለኔ ምላሽ እንደዚህ የምትመልሰው እንዴት እንደዚህ ታደርጋለህ? ብሎ የአደይ አባት ቢመልሱም እኛ አሽከርነን ያውነን እኛ እስከ መሬቱ ድርሻ ምን ደርሶናል? ውሃ ነው የምናጠጣው። ትርፋችን ምንድን ነው ብሎ ለአደይ አባት ተናገረ። በጣም ተናደደ የአደይ አባት ጫንዬ፣ ዝም ብለህ ትመለከትልኛለህ? በል እዛ ጋር እሰረውና አለልኝን ደብድበው አለ የአደይ አባት። እንደዚያማ በጭራሽ አይሆንም አለልኝ። አንተ ምላሽ አትመልስ፣ ዝም በል እባክ የው የምታውቀው አይደለ መጠጥ ጠጥቶ ተስቶት ይሆናል እንጂ እየተናገረህ ለአንተ እንዲህ አይነት ምላሽ የሚመልስ ሱስ እኮ ሰው አይደለም ሲል ለአደይ አባት ተናግሯል። የአደይ አባት እንዴት የቀጠርኩት እነኛን ልጆች ስለ መሬቱ እንዳይነጋገሩ ወይንም ገንዘብ እንዳይጠይቁኝ አንድ ነገር አድርጉልኝ። ሰብ እንዴት ለእኔ ምላሽ ይመልስልኛል ብሎ በጣም ተናዷል። ሩታየን ቪዲዮዋን እየቀረጸች ድንገት አለልኝ፣ ከየት የመጣሽ ድምቡሽቡሽ፣ እየቆንጆ ነሽ ነይሲ፣ አንቺን ሰላምታ ብቻ ሳይሆን ጉንጭ ሽልሳምሽ ብሏት ወደ እሷ ጠጋ ሲላት እኔ የማላውቀው ሰው እንዲሰማኝ አልፈልግም ስትል እየሮጠይ ከአጠገቡ ርቃ ሄዳለች። ዴቪዬ የኒጀግና አለች። የአደይ እህትም ብርሃን አንቺ ምንድን ነው እያልሽ ብለው እናቷ የአደይ እናት አስጠነቀቋት። ለዴቭና ለባርኮቴም የፈለጉትን ምርጫቸው ነው ተሰርቶ የሚቀረብላቸው። ስለዚህ እኔም ለዴቪዬ የሚፈልገውን ምግብ ሰርቼ አስደስተዋለሁ ስትል እናቷ አስጠነቅቋት። ቤት እያፈራውን ነው እንጂ ሰርተሽ የምታቃብዩ የምትጋብዡ የተለየ ነገር ብታደርጌ ብለው የገዛ ልጃቸውን አስጠንቅቀዋል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ እንዲሁም ቪዲዮን ላይክና ሸር በማድረግ ደግሞ እስከ መጨረሻው እንድትከታተሉ ሰራተኛዋ አደይ ክፍል መቶ ሀምሳ አራት ፍቅሩን ለመግለጽ የራት ግብዣ ያደረገውና ፍቅሩን ቢገልጽልኝ ብሎ ደግሞ አበባ ስጦታ የሰጠው ባቡሬ፣ ያንን እሷ ደግሞ ምንም ምላሽ አልመለሰችም። ማን እንደሚወድና እንደሚያፈቅርም አላወቀችም። እሱ ድርቅ ያለች ልጅ ናት፣ በጣም ነው እየወዳት እያለ ስለ እሷ እየነገራት ነው። እድለኛ ናት አንተን የወደደች ግን ምን አለብት ነግረኝና ባውቃት እያለች ለባቡሬ ነግሯል። ሆስፒታል መሄድ አለብሽ ትላንትና ነበረ ቀጠሮ ዛሬ መሄድ አለብሽ ሲላት እኔ አሁን ደህና ነኝ ድኛለሁ እያለች ለባቡሬ ብትነግረውም ባቡሬ ደግሞ አንቺ ግትር ካለሽ ግትር ነው ሄደሽ ህክምናሽን መከታተል አለብሽ መድሀኒቱን ለምን ለምን አቋረጥሽ ብሎ ለሷ ሲነግራት በስልክ ለኔ የምትጨነቅልኝ ለምንድ ነው እሺ በቃ አትቆጣኝ እንሄዳለን አለችው ወደ ሆስፒታል ሊሄዱ ውጭ ላይ ጠብቅሻለሁ ብሏት ቤዛ ተንኮለኛዋ በሩ ላይ ያገኛታል። ምን ፈልገሽ መጣሽ ሲላት ሊሊ ነይ ብላኝ ነው የመጣሁት አለች። እኳንችን በዚህ ስታልፊ ቤት ግቢ ብላ አለችሽ? ሌላ ነገር አስበሽ ነው ብሎ እሱም አስጠንቅቋታል። ሌሌም ወደ ሆስፒታል መሄድ ከባቡሬ ጋር በሩን ከፈት ስታደርግ እሷ ታገኛታል። አንቺ ምንቀርቶች ምን ልትሰሪ የመጣሽ በትላትም እሷ የተናገረችውና ና ለባቡሬ የተነገረው ሁለቱ የማይገናኝ ነው አስጠንቅቃታል። ከአደይ ጋር ቤት ነበረችና አደይ ቤት ስለነበረች ሊሊ ሆስፒታል ሄድ ነው ብላ ከባቡረ ጋር እንደሄደች በሩ ላይ ያገኘቻት ሊሊን ደግሞ እሷን ሲሄዱ አይታ ወደ ቤት እገብታ፣ ቆይ ምን አይነት ድፍረት ነው ይህን ያህል በነጻነት ሰው ቤት ለመቀመጥ የቻለችው ይቺ ሊሊ? እውነቱ እንድትነግርኝ እፈልጋለሁ። አሁን እሷ ሳትመጣ ከቤት አልወጣም ከባቡሬ ጋር በዚህ ልክ የተቀራረቡትስ ደግሞ ምን አይነት ግንኙነት ኖሯቸው ነው ብላ ለአደይ ብትነግራትም ስለዚያ አያገባኝም። አሁን አርፈሽ ሌላ ነገር ሳይከተልሽ በሰላም ትወጫለሽ ወይንስ ትወጭም ስትል ደግሞ ለቤዛ ተንኮለኛ አስጠንቅቃታል ተመርቆ ስራ ያላገኘው ኪንጎ ወደ እነ ፍቅር ቤት ሄዶ ጥበቀውን አሸናፊን እሱ ስራ እንዲፈልግለት ነግሮታል። እሱም አንተ ተምርሃል በተማርክበት ነው እንጂ እንደኔ በቅጠራ ልትሰራ አትችልም ብሎ ነግሮታል። ወይዘሮት አለም ቆይማ ይህ ልጅ ዝህ ቤት የሚመላለሰው ለምንድን? ብላ ነግረዋለች። እሱ እየመጣው ጓደኛው ገጠር ስለሄደበት ነው። እሱ ደግሞ ተመርቋል፣ የድግሪ ምሩቅ ነው፣ ስራ ፈላጊ ነው። እንደው ትዬ ካለሽ ከሰማሽ ይህን ል እንድታስቀጥል ብሎ ለወይዘሮት አለም አሸናፊ ነግሯታል። በዛም መልክ ደግሞ ችግር የለም ክፍት የስራ ቦታ ካለ ትገባለህ ብላ እንዲገባ ነግሯለች። ስልክ ቁጥሮን የእሱን ደግሞ ወይንም የቅምጥልን ወስዶ ሲፈልገውና የሆነ ነገር ከወይዘሮ እታለም ሲሰማ እንዲደውልላት አድርጓል። የባቡሬ እናት ስለ ልጇ አጥብቃ ጠይቃለች። ስለ ባቡሬ ልጄ እንዴት ነው ሰሞኑን? ጓደኛ አልያዝም ወይ አታቂም ወይ? ስለ ወንድምሽ የምታውቂው ነገር ካለ ንገሪኝ፣ ልጄ ጥሩ ሚስት ቢያገባልኝ ደስ ይለኛል እያለች ለቅምጥል ብትነግራትም፣ ቅምጥል ልክ እንደ ሰላምዬ ያለች ናት ወይ እያለች ስትል፣ ሰላምዬንማ ቢያገባልኝ እንዴት በታደልኩኝ! እሷኮ በጣም ምርጥ ጥሩ ልጅ ናት እያለችም ለቅምጥል

ተቀመጠለ እየሳቀች ነው። አንቺም ብትሆኒ በልህና በጉልበት አታድርጊው፣ የሁለታችሁን ፍላጎት ወይንም ከኪንጎ ጋር እንደዚህ አይነት አታጨናንቂው፣ ነጻነት ስጪው። ያንቺ ደግሞ የሁለታችሁ ፍላጎት በእጅሽ ላይ ነው እያለው፣ ጊዜ ብትሰጪው ጥሩ ነው። አንቺ አጥብቀሽ ስለያሽው አይደለም እትዳር የሚመሰረተው እያለች ያችን ቀመጠለን ስትነግራት፣ በዝልክኔ አስቸግሬው አለ ሆይ ወይንም አንቺም ታዝበሽኛሉ። በኋላ ለእናቷ ነግራ ለይ እናት ደግሞ ባቡሬን አገኝታው፣ ልጄ ምነው ፍቅር ይዘሃል ፍቅር ይዘሃል፣ ሰውነት ቀንሶብኛል ስትል ለባቡሬ ነግራ ለይ ባቡሬ ደግሞ ያንን ፍርጥ አድርጎ መናገር አልፈለገም። መንገድ ላይ ቁጭ ብሎ ለሌሌ በሚገባት መልክ ነግሯታል። እሷ የምትወዳት ናችን አንተን የምታገቧነ፣ ለአንተ ፍቅረኛ የምትሆነዋን፣ የመረጥካትን ሴት እንድታሳየኝ ብላ በዛ ነግረዋለኝ። እሷ ገገማናት አይን አይኗን እያየሁት ብነግራትም አይገባትም ብሎ ለሊሊ ነግሯታል። እሷን እስከ መጨረሻው ሸኝቷታል። ጎዳና ላይ ወጥታ በብርድ እየጠበጠበች የምትገኘው ደግሞ ፍቅር ጎዳና ላይ እንደሆነች ቤዛ አገኝታት፣ ከቤት እንደወጣች ስትነግራት በይ እነይ እኔ ቤቱ ሊሸጠው ነው እኔ የኔም ቤት አስቀሪው ስትላት እሷ ሌባ እንደሆነች መልሳላት አለኝ። በጣም ተጨንቃ መንገድ ላይ እንደተቀመጠች የዛች እየተንኮለኛ የቤዛ ወንድም ደግሞ ፍቅርን መጨረሻ ላይ አገኝቷታል። ኪንጎም ስራ ፈልጊልኝ ብሎ ሲላት ተኔጋ ተፍ ተፍ ብለ የሰው ትዳር ማፍረስ፣ ገንዘብ መስረቅና መዝረፍን አብረን እንስራ ስትለው ያንን እስራት ከወንድምሽ ጋር አንቺ ኩላሊቴን አውጥተሽ ልትሸጩ ነው ብሏታል። እኔና ወንድሜ ምንድ ነው የሚያመሳስለን ስትል አንድ ናችሁ የሚለያችሁ አንቺ በዱቄትሽ ነው ብሏታል። በፊቷ ላይ በተቀባች ሜካፕ ማለት ነው። እንግዲህ የቤዛ ወንድም ፍቅርን ይወስዳት ይሆን ወይ ያግታት ይሆን ወይ? ወይዘሮ ታለም በልጇ መጥፋት ተጨንቃለይ። ዴቭም እውነቱን ፍርጥ አድርጎ መናገር ቢያስፈራውም አጠገቡ ተከትሎት ገጠር ድረስ የሄደው ደመቀ እኔ አግዝሃለው ለአባትዬው እውነቱን እኔ እፍርጣርጌ ማስረዳት አለብኝ ብሎ ተናግሯል። አበበም ብርሃንን ወደ ከተማ ይዟት ሄዷል። ሁሉም ከተማ ሄደው አግብቷን የከተማ ሰው ላግባሽ ቢለኝ ዓይኔን ሳላሽ ነው ሺ የምለው ብላል ብርሃን ለእናቷ ስትናገር እናቷ በጣም ተቆጥቷታል። ዴቪየን ስታ ቀላምጠው ዴቪዬ የሚለውን ደግሞ የኔ ጀግና ስትል እና ቲቱ በጣም ተገርመዋል። በቀጣይ ክፍል ምን ይፈጠር ይሆን? ቤዛ ምን ትፈጥር ይሆን? በፍቅር ላይ ፍቅረስ ምን ያጋጥማት ይሆን? ወይዘሮ አለም ስለ ልጇስ ብዙ ነገር ዋጋ ክፍ ያሳደግኳት ልጄ ናት እንዴት ከቤት ትወጣል ብላም በመጨረሻ ተቆጥታ ላይ ተጸጽታለች። በቀጣይ ክፍል እንግዲህ የሚቀጥለውን የምናይሆናን ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።